ከቤት ኪራይ ጋር በተያያዘ ቤት ለቤት ፍተሻ በመደረግ ላይ ይገኛል። በዚህም መሰረት የቤት አከራዮች ላይ በተደረገው ክትትል በርካታ ባለይዞታዎች ላይ እርምጃ እየተወሰደ ነው። በሌላ በኩል ደግሞ የመብራት ቆጣሪያችሁን በአስቸኳይ እንድታስቀይሩ ተጠይቋል። ኤሌክትሪክ እንዳይቋረጥና ሲቋረጥም ፈጣን መረጃ የሚሰጥ ዘመናዊ ቴክኖሎጂ ተግባራዊ እየተደረገ መሆኑም ታውቋል። ከኪራይ ቤት ጋር በተያያዘ ቤት ለቤት ፍተሻ በመደረግ ላይ ይገኛል። በዚህም መሰረት የቤት አከራዮች ላይ በተደረገው ክትትል በበርካታ ባለይዞታዎች ላይ እርምጃ እየተወሰደ ነው። በአዲስ አበባ በሊዝ የተላለፉ ቦታዎች ከህግ አግባብ ውጭ ሲጠቀሙ የተገኙ ባለይዞታዎች ላይ የእርምት እርምጃ መውሰዱን ያስታወቀው የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ነው። ቢሮው የተሻሻለው የከተማ ሊዝ አዋጅን ተከትሎ በወጣው ደንብ መሰረት መሬቱን ከወሰዱበት ዓላማ ውጭ ለሌላ አገልግሎት ሲጠቀሙ የተገኙ ባለይዞታዎች ላይ ፍተሻ በማድረግ የእርምት እርምጃ መውሰዱን ያሳወቀው በዚህ ጉዳይ ላይ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ምክትል ኃላፊ አቶ መኮንን ተረፈ እርምጃው መወሰዱን አረጋግጠዋል። በበጀት ዓመቱ በሊዝ ውል መሬት ያገኙ ባለይዞታዎች ያሉበትን ሁኔታ የመሬት ልማትና አስተዳደር ቢሮ ማጣራት መጀመሩን የገለጹት ኃላፊው ከዚህ ውስጥ በህጉ መሰረት የአገልግሎት ለውጥ ያደረጉ ባለይዞታዎች እንደሚገኙበት ተናግረዋል። ይሁን እንጂ ከሊዝ ውል ውጭ ወይም የህግ አግባብነት በሌለው መንገድ የመሬት አጠቃቀም ለውጥ ያደረጉ ባለይዞታዎች በተደረገው ክትትል መገኘታቸው ታውቀዋል። ከህጉ ውጭ የመሬት አጠቃቀም ለውጥ ያደረጉ ባለይዞታዎችን እንዲያስተካክሉ ድጋፍ የተደረገላቸው ሲሆን፣ አገልግሎት መቀየር የፈለጉትን ደግሞ በህጉ መሰረት እንዲቀይሩ ተደርገዋል። በክትትሉ የተገኙ ውጤቶች በርካታ መሆናቸውን አስረድተው ከተገኙት ውጤቶች መካከል የአሰራር ስርዓትን ማስፈንና ፍትሐዊነትን ማረጋገጥ እንደሚገኙበት ተናግረዋል። በክትትሉ ለተለያዩ የልማት ስራዎች ሊውል የሚችል በ20 ዓመታት ጊዜ ውስጥ ሊሰበሰብ ሲገባው ሊሰወር የነበረ 9 ቢሊዮን ብርማዳን መቻሉን አስረድተዋል። ባለንብረቶች ከዚህ ቀደም የመኖሪያ ቤት የነበረውን የመሬት ይዞታ ወደ ንግድ ወይም ደግሞ ወደ ሌሎች አገልግሎቶች ሲቀይሩ የመሬት አጠቃቀም ለውጥ ሊያደርጉ እንደሚገባ ኃላፊው ገልጸዋል። እርምጃዎቹ በአዋጅና በደንብ እንዲሁም ይህንን ደንብ ለማስፈጸም በወጣው መመሪያ የሚደገፉ መሆናቸውን አስታውቀዋል። የመሬት ልማትና አስተዳደር ቢሮ የመሬት ሊዝ ገቢ የከተማውን አገልግሎት ለማሻሻልና የመሰረተ ልማት ግንባታ ወጪዎችን ለመሸፈን ትልቅ የፋይናንስ የፋይናንስ ምንጭ መሆኑን በመገንዘብ የተሰጠውን ገቢ የመሰብሰብ አቅም ማሳደጉ ነው የተነገረው። በዚህም ከመስከረም 8 ቀን 2018 ዓ.ም ጀምሮ ባከናወነው የንቅናቄ ስራ ከ5210 የሊዝ ባለይዞታዎች ብቻ 1.6 ቢሊዮን ብር በላይ የሊዝ ገቢ መሰብሰብ መቻሉ ታውቋል። በተለይም ባለፉት 35 ቀናት ውስጥ ብቻ በየቀኑ በአማካይ 63.4 ሚሊዮን ብር መሰብሰብ ስለመቻሉም ተገልጿል። አብዛኛው ገቢ የተሰበሰበው ደግሞ የሊዝ ውላቸውን ከቀየሩ አከራዮች መሆኑን ነው የተመለከት ነው። መረጃ የሚያሳየው ቢሮው የሊዝ ገቢና የግንባታ ክትትልን አስመልክቶ ከስትራቴጂክ አመራሮች ከቅርንጫፍ ጽህፈት ቤት ኃላፊዎችና ና ከዘርፉ ዳይሬክተሮች ጋር ባደረገው ውይይት የሊዝ ገቢ መሰብሰብ ለመሠረተ ልማት ግንባታ የገንዘብ ምንጭ ከመሆን ባሻገር ፍትሐዊ የሀብት ክፍፍልን ለመደገፍና ና የህዝብን ተጠቃሚነት ለማረጋገጥ እንደሚረዳ ተገልጿል። የሊዝ ክፍያ ግዴታዎች መሬት በታለመለት ዓላማ ብቻ እንዲውል በማድረግ የመሬት አጠቃቀምን ለመቆጣጠር ያስችላልም ተብሏል። በአዲስ አበባ ከተማ አስተዳደር የመሬት ልማት አስተዳደር ቢሮ የመሬት ዝግጅትና ማስተላለፍ ዘርፍ የመልካም አስተዳደር ችግሮችን ለመፍታትና ለህብረተሰቡ ቅሬታ ምላሽ ለመስጠት በሚያስችል ልዩ የማስፈጸሚያ እቅድ ላይ ውይይት ማካሄዱን የታወቀው የመሬት ዝግጅትና ማስተላለፍ ዘርፍ ምክትል ቢሮ ኃላፊ አቶ መኮንን ተረፈ ቢሮ የከተማዋን የመሬት ልማት አስተዳደር ስራዎች ለማሻሻል የተለያዩ ተግባራትን እያከናወነ መሆኑን ገልጸዋል። ከዚህ አንዱና ዋነኛው የመልካም አስተዳደር ችግሮችን በመለየት የህብረተሰቡን ጥያቄ በተገቢው መመለስ ነው ተብሏል። የቢሮ የስትራቴጂክ አመራሮች የቅርንጫፍ ጽህፈት ቤት ኃላፊዎችና የዘርፉ ዳይሬክተሮች በተሳተፉበት በዚህ መድረክ የተስተዋሉ የመልካም አስተዳደር ችግሮች በጥብቅ መገምገማቸውም ነው የታወቀው። በውይይቱም ችግሮችን ለመቅረፍ በጥቂት ቀናት ውስጥ ተፈጻሚ የሚሆን ልዩ የማስፈጸሚያ እቅድ አዘጋጅቶ ተግባሩን በንቅናቄ ለመፈጸም መታቀዱ ተመላክቷል። በሌላ በኩል ደግሞ የመብራት ቆጣሪያችሁን በአስቸኳይ እንድታስቀይሩ ተጠይቋል። ኤሌክትሪክ እንዳይቋረጥና ሲቋረጥም ፈጣን መረጃ የሚሰጥ ዘመናዊ ቴክኖሎጂ ተግባራዊ እየተደረገ መሆኑ ታውቋል። በሀገር አቀፍ ደረጃ ያሉ የከፍተኛ ኃይል ተጠቃሚ ደንበኞች ነባር ባለሶስት ፌስ ቆጣሪዎች በኤስቲኤስ ዘመናዊ ቆጣሪዎች እየተቀየሩ መሆናቸውን የኤኤምአይ ስካዳ ፕሮጀክት ስራ አስኪያጅ አቶ ዘሪሁን አበበ ገለጹ። ቆጣሪዎቹ የሌሎች ሀገራትን ተሞክሮ በመውሰድ በከፍተኛ ወጪ ወደ ሀገር እንዲገቡ መደረጋቸውን ተናግረው ቆጣሪዎቹ ዘመናዊና በሞባይል አፕሊኬሽን ኃይል መሙላት የሚያስችሉ መሆናቸውን ጠቅሰዋል። ደንበኞች የኃይል ፍጆታቸውን ከቆጣሪው ጋር በሚሰጣቸው ሲአዩ በተሰኘ ማሽን መከታተል ይችላሉ ቆጣሪዎቹ የኃይል ጭነትን ለመከታተል የኃይል መቆራረጥ መረጃን ለማግኘት ደንበኞች ከፍተኛ ኃይል የሚጠቀሙበትን ሰዓት እንዲሁም ደግሞ የኃይል እጥረትን እንደሚያሳውቅ ተናግረዋል ደንበኞች ካሉበት ሆነው ኃይል መሙላት የሚያስችሉ በመሆናቸው ኃይል ለመሙላት ያለውን እንግልት ከሲስተምና ከካርድ መበላሸት ጋር በተያያዘ ያሉ ችግሮችን የሚቀርፉ ናቸው ብለዋል በፕሮጀክቱ በአገር አቀፍ ደረጃ ያሉ 80000 ባለሶስት ፌዝ ነባር ቆጣሪዎች ይቀየራሉ እስካሁንም 250 ቆጣሪዎች መቀየራቸውን የታወቀው ቆጣሪ ሲቀየር ለደንበኞች ኃይል እንዴት መግዛት እንደሚችሉ ማድረግ ያለባቸውን ጥንቃቄ በሚመለከት መረጃ እየተሰጠ ይገኛል። ፕሮጀክት ቢሮ ቆጣሪዎችን የማቅረብና ባለሙያዎችን የማሰልጠን ስራ እየሰራ ሲሆን የቆጣሪ ቀየራው በሪጅንና በማዕከላት እየተከናወነ ነው። አቶ ዘሪሁን ይህንን ቆጣሪ ያለአግባብ መነካካት በሕግ የሚያስጠይቅ መሆኑን ጠቅሰው ችግር ካጋጠመ ለተቋሙ ማሳወቅ ይገባል ብለዋል። ደንበኞች ቆጣሪውን ለመቀየር ለሚመጡ የተቋሙ ባለሙያዎች አስፈላጊውን ትብብር እንዲያደርጉም ጠይቀዋል። ተቋሙ ረዥም ዓመት ያገለግሉ ኤሌክትሮ ሜካኒካል ቆጣሪዎችን ወደ ዘመናዊ ቆጣሪዎች መቀየር መጀመሩ የሚታወስ ነው። ከዚሁ ጎን ለጎን ደግሞ ኤሌክትሪክ እንዳይቋረጥና ሲቋረጥም ፈጣን መረጃ በመስጠት የኃይል ተደራሽነትን ማስፋት የሚያስችል እስካዳ የተሰኘ ዘመናዊ ቴክኖሎጂ ተግባራዊ እየተደረገ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት ገለጸ። የኢትዮጵያ ኤሌክትሪክ አገልግሎት የኮሚኒኬሽን ስራ አስፈጻሚ አንዋር አብራር እንዳሉት የኤሌክትሪክ ኃይል አቅርቦት የዜጎችን የኑሮ ደረጃ በማሻሻልና የኢንዱስትሪ ልማትን በማስፋፋት ለኢኮኖሚያዊ እድገት ወሳኝ መሆኑን እያስመሰከረ ይገኛል። መንግስት አዳዲስ የኤሌክትሪክ መሰረተ ልማትን በማስፋፋት ብዛሃ የኃይል ማመንጫዎችን በማስፋትና አዳዲስ ፕሮጀክቶችን በመገንባት ፍትሐዊ ተደራሽነትን ለማረጋገጥ ሲሰራ መቆየቱን ገልጸዋል። ያረጁ የኤሌክትሪክ መስመሮችን መልሶ ግንባታና በአዲስ በመተካትና የትራንስፎርመሮችን አቅም በማሳደግ የኤሌክትሪክ ተደራሽነቱን ከዚህ በላይ ለማሳደግ እየተሰራ መሆኑንም ጠቁመዋል። በአዲስ አበባ ከተማ ብቻ የ4000 ትራንስፎርመሮችን አቅም ማሳደግና ከ625 ኪሎ ሜትር በላይ ያረጁ መስመሮችንና ፖሎችን በአዲስ መቀየራቸውን ጠቅሰው በክልሎችም ተመሳሳይ ስራ በማከናወን የአገሪቱን የኤሌክትሪክ ኃይል ሽፋን 54 በመቶ ማድረስ እንደተቻለ ገልጸዋል። በ2018 በጀት ዓመትም ለ800 ሺ ደንበኞች ቆጣሪ ለማሰራጨት እቅድ መያዙን ተናግረዋል። የኢትዮጵያ ኤሌክትሪክ አገልግሎት የዜጎችን ፍትሐዊ የኃይል ተደራሽነትና ተጠቃሚነት ለማረጋገጥ ዘመናዊ ቴክኖሎጂዎችን ጭምር እየተጠቀመ መሆኑንም አንስተዋል። በዚህም አገልግሎቱ የኤሌክትሪክ ተደራሽነትን ማሳደግ በሚ የሚያስችል ዘመኑን የዋጀ እስካዳ የተሰኘ ቴክኖሎጂ ተግባራዊ እያደረገ መሆኑን ገልጸዋል። እስካዳ በየትኛው ቦታ የኤሌክትሪክ ኃይል ሲቋረጥና ከመቋረጡ በፊት ቢሮ ውስጥ ሆኖ መቆጣጠር የሚያስችል ቴክኖሎጂ መሆኑን ገልጸው የትኛውን መስመር የትኛው ቦታ ላይ እንደተበላሸ ለማወቅ ያግዛል ብለዋል። ቴክኖሎጂው የኤሌክትሪክ ኃይል እንዳይቆራረጥ ቀድሞ መረጃ በማጋራት ደንበኞች ከመደወላቸው በፊት ፈጣን ምላሽ መስጠት እንደሚያስችል ገልጸዋል። በአሁኑ ወቅት የስካዳ ዘመናዊ ቴክኖሎጂ በባህር ዳር፣ መቀሌ፣ ደሴ፣ ሀዋ ዋሳ፣ አዳማ፣ ድሬዳዋ ና ጅማ ከተሞች ላይ ተግባራዊ መደረጉን አመልክተው በአዲስ አበባ ከተማም በአጭር ጊዜ ውስጥ ሙሉ ለሙሉ እንደሚተገበር ተናግረዋል።